ቅብጥ ቅብጥ ብጥ ያለች ማለት ነው። ሁሉ ነገር የሚያምርባት ደስ አትልም? እንደዚህ እንዳምሩና እንዲዋቡ ያደረጋችሁት በወጣ ይተካብለናል። እንግዲህ እንደዚህ እንዳሳመራችኋቸው ያማረ ኑሮ ይስጣችሁ። እንዴት ተውበዋል! እንዴት አምረዋል ማለት ነው። ሰላም አለይኩም ወራህመቱላ በረከቱ። ውድና የተከበራችሁ ቤተሰብ እንደምናላችሁ ደህና ናችሁ ወይ? ሰላም ሰላም። ክርስቲያኑ ገኖች ሁላችሁም ባላችሁበት እንደምናላችሁ፣ ባላችሁበት የሰዓት አቆጣጠር ማለት ነው። ለዚህ ለቤት አዲስ ከሆኑ የዶሎ ምልክት በምጫን ሰብስክራይብ ያድርጉ። ነባሩ ሼር ላይክ ለምታደርጉልኝ አመሰግናለሁኝ። እንግዲህ ፈኪ ማለት ነው ከኦዲየንስ ሰፕራይዝ ተደርጋለች ማለት ነው። ደስ የሚል ሰፕራይዝ ማለት ነው። አህሙና ፈኪ እንግዲህ እምር ድምቅ እንደዚህ ፏ እንዲሉ ያደረጓቸው ኦዲየንስ ነው ማለት ነው። ኦዲየንስ እንግዲህ ፍቅር እንዲህ ነው አያችሁ። የሰው መፍቀሪ የሰው ፍቅር ይስጣችሁ ይባላል። የሰው ፍቅር ሲሰጣችሁ እንደዚህ ነው ማለት ነው። ለደስታችሁ ለደስታችሁ መነሻ ይሆናሉ ማለት ነው። ሰው የሰው መውደስ ይሰጣችሁ ያዝኑላችኋል። ለእናንተ ሳቅና ለእናንተ ደስታ ነው የሚጨነቁት ማለት ነው። እንግዲህ ፈኪና አህሙን እንደዚህ ፏፍሽ አድርገዋቸው ከሙዙዙ ቤት እንዲሰራላቸው ታዞ ማለት ነው። እንደዚህ ድምቅ ብለዋል። እጅግ በጣም ደስ ይል ነበር። እንግዲህ አህሙና ፈኪም ማለት ነው፣ እርግዋ ዳይመንዷ እንግዲህ ሁለቱ ማለት ነው። ፈኪ እኮ በእውነት ካሜራ ፊት እራሱ መሆኗ ትረሳዋለች። የምለው እኮ በቁም ነገር ነው ማለት ነው። እኔ ስለ ፈኪ ሳውራ ሁሌ ሳቄ ይመጣኛል በእውነት። እርግቧ ማለት ነው ካሜራ ፊት እራሱ መሆኗ ትረሳዋለች። ረስታ በቃ በራሱ ዓለም ነው የምትኖረው። በቃ በራሱ ዓለም ካሜራ ነው እንዲ ነው ምናምን አትልም። በራሱ ዓለም የራሷን ህይወት ትኖራለች። ደስ የሚል እንደዚህ አይነት ነገር ደስ አይልም? በቃ በራሱ ዓለም ነው የምትኖረው ማለት ነው። እጅግ በጣም ደስ ይል ነበረ በእውነት። እንደዚህ በቃ ማስመሰል የለበት ህይወት ማለት ነው። የፈኪ ህይወት ማስመሰል የለበትም። የራሷን ኑሮ ነው የምትኖር። በቃ የራሷን ዓለም ካሜራ ፊት ነኝ ምናምን የለም። የምታደርገውን አያችሁ? በቃ በራሱ ዓለም ነው ካሜራ ፊት ነው ይሄ እንዲህ ነው እንዲህ ነው አትልም። በቃ አህሙና እንግዲህ ፈኪ ማለት ነው የዳይመንዷ ንጉስ የእርግባ ንጉስ ደስ ብላቸው ፍንድቅድቅ ሲል ነበር። እንግዲህ ነገ ደግሞ በጉጉት በሙዙዙ ቤት እንደሚመጡ ተስፋ እናደርጋለን። ካላህ ጋ ማየት ነው። ደስ በሚል ሁኔታ ነበር ያየ ናቸው። ደስ ይል ነበረ። ቀልዳቸው፣ ሳቃቸው ምናምን ደግሞ ልክ በቃ ተለክተው በልካቸው የተሰፋ ነው የሚመስለው። በቃ ያሙ የሷም ማየት ነው። እጅግ በጣም ያምራል ከለሩ ምናምን በእውነት ምርጫ እራሱ ትችያለሽ ማለት ነው። ሙዙዙ እንግዲህ ሙዙዙንም አላህ ያበርታሽ፣ አበርና በርታታት፣ በቻልነው አቅም ማለት ነው። ሙዙዙንም ደስ ብሎኛል። እኔ እንግዲህ ነገ ደግሞ ኢፍጣር አህ ሞባይል ባለፈው ስላልመጣ እንግዲህ እሙዙዙን ሲወቅሳት ነበረ። ነገ ግን ኢፍጣር ጠርተዋለች ማለት ነው፣ ዛሬ ማለት ነው እንግዲህ በአዲስ ቪዲዮ እንደሚመጡ ተስፋ እናደርጋለን ማለት ነው። ቤተሰብ ቤተሰብ ትለያላችሁ። የዳይመንዷ ቤተሰቦች፣ የዳይመንዷ ኦዲንስ ይለያል ይለያል። እርግቧን እንዲህ ነው እንግዲህ ከላይ ነው እምላችሁ፣ እኮ ከእውነቴ ነው። ሁሉ ነገር ትታደሉታላችሁ እንጂ አትታገሉትም። የሰው መውደድ ይስጣችኋ። አቦ እንደው እንዴት ደስ ይላል በአላ ከማንኛውም አብሽሩ በአዲስ ቪዲዮ እስከምንገናኝ ድረስ እንግዲህ እሙ ዙዙ ቤት እንዲፋፍሽ ብላችሁ በዚች እንዳማረባችሁ ነው። ና ያለቻቸው እስከሚመጡ ድረስ እንግዲህ ፈኪም ደግሞ የእኔ ቆንጆ ፈንዲሻ ዳይመንዷ የሴቶች በላይ ጠንበለውላ ማለት ነው። አላፊ ያድርግሽ። አትሞክር አይባልም ይባልም አንዳንድ ጊዜ አላህ ፈተና ሲያመጣብን አልሐምዲላህ ብለን መቀበል ነው ያለብን። በእርግጥ በጤና መፈተን ቀላል አይደለም፣ ከባድ ነው። ቢሆንም ግን አብሽሪ፣ አላህ ያሽርሽ ሀቢበቲ። እንግዲህ ቤተሰብ ሰብስክራይብ እያደርጋችሁ፣ ቤተሰቡኑ ማለት ነው፣ ወዳችኋለሁ ሁላችሁንም። ባይ ባይ።